እንግዶቻችን ስለመጣችሁ ከልብ ነው የምናመሰግነው። እንግዲህ የተገናኘ ነው የኢድ ቀን ነው፣ የኢድ ቀን አምራችሁ ድምቅ ብላችሁን የመጣችሁት በድጋሚ በጣም ነው የምናመሰግነው። እንግዲህ ከተስፌ ጋር ቆይታ እያደረግን በመሀል ነው ሰብራችሁ የገባችሁት። እንዴ ነው ታውቃላችሁ፣ ያ በሚዲያ ትንሽ አስፈሪ ነገሮችን ይሰራል። ገጽ ባህርያቶቹ ትንሽ ከባድ ናቸው። ልጆች ስለሆኑ ነው እንጂ ደም ግፊት አይጨምርም ብለው በልጅነት ነበር፣ አሁን ላይ ባይሆን። በጣም ጥሩ። እስኪ እንትወቅ እናንተንም። እኔ ጣሂር ሙሀመድ ይባላለሁ የእስልምና እምነት መምህርና ጸሐፊ እንዲሁም ሙንሽድ ነኝ። በጣም ጥሩ ጣሂር፣ እንግዲህ በርካታ ስራዎችን ሰርተሃል። በተለይ ደግሞ የሶላት አስተምህሮት ላይ የጻፍከዋለ ከዚህም በተጨማሪ ደግሞ በሲዳምኛ ቋንቋም ጭምር የሰራቸው ስራዎች አሉ እና ሌሎቹን ደግሞ እንዲሁ እንተዋወቃቸው እስኪ። እንኳን አደረሰ እንኳን አብሮ አደረሰ። ናብይ ሙሉ ሰዒድ ሁሴን ከድር እባላለሁኝ። ያው ተወልጄ ያደኩት ወለጋ ግንቢ የምትባል ከተማ ላይ ነው። አሁን ያለሁት አዲስ አበባ መዝዳል ብር ላይ በማስቀራትም ማለት በማስተማርም እና የመዚድ ክድማ ላይ በአዛም በማለትም

ቶፒክ ዲኖ ባናለው የባቡር ረጃን ወጣት ጀማና በጎ አድራጎት ማህበር መሪ ነኝ እንደገና ደግሞ የባቡር ረጃን ወጣት ወጣት ጀማ ሀዲሞች ነን ለመላው የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ በዓሉ የሰላም የፍቅር እንዲሆንላችሁ መልካም ምኞቴን እንገልጻለሁ በጣም ጥሩ እንግዲህ ሁላችሁም ስለመጣችሁ በድጋሚ ከልብለው የምናመሰግነው መሰግነው የኢድ ቀን ሁሉም ቤት ደስታ አለ እንግዲህ ደሞ ትንሽ በኢኮኖሚ የሚጎላቸውን ደግሞ በመረዳዳት በመስጠት ቀኑን ሁላችንም ደስ ብሎ እንድንውል የምናደርግበት አጋጣሚዎች አሉና እስኪ ስለ ስራዎች የተወሰነ ነገር ንገረ የተወለድኩት ሱዳማ ነው። በስድስት ዓመት አካባቢ ነው ወደ ባሌ ኦሮሚያ ክልል የእስልምና እምነትን እንድማር አባቴ ልኮኝ እዛ ነበር ባሌ ሮቤ ላይ የቆየሁት። ስድስት ዓመት ወጣሁኝ፣ እስከ አስር ዓመት ለአራት ዓመት ያህል እዛ ነበርኩኝ። ማለት ያው እድሜ አስር እስኪሞላ ለአራት ዓመት ያህል እዛ ነበርኩኝ ትምህርትንም እየተማርኩ እንዲዙም የዲን እምነት እየተማርኩኝ ከዚያ በኋላ ነው ወደ አዲስ አበባ የተሻለ የመርከዝ ይባላል፣ ከአንድ ወደ ሴኮንደሪ እንደ ማለት ነው። ወደዚህ የመርከዝ እድል አገኘሁኝ። ውድድር ነበረ እዛ ላይ ተሳትፈ፣ ያው እኔ በአላህ ፍቃድ እድል አረኩ ወይ አሸነፍኩኝና መጣሁኝ። በነሽዳዎች ያው ሁለት አልበምና ወደ ሰባት እና ነጠላ ዜማዎችን ሰድቻለሁ። አዎ ሚገርም ነው እንግዲህ ይሄ፣ የሶላት መማሪያው ጭምር ሌሎች ደግሞ ለ15 አመታት ነው ያሰገድኩ ሰላት መጽሐፉ ይሄንም ዲዛይነሩን ታይፒንግ ሁሉ ያሰራው ነው። መማሪያው በሲዳምኛ ነው ሁሉ ነገር ነው።